በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በህዳር አምስት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት አስተርእዮተ ርእሱ ለቅዱስ ለንጊኖስ ዘረገዘ ገቦሁ ለእግዚእነ ወጢሞቴዎስ ሰማዕት

ምዕራፍ 19 ከቁጥር 3 እስከ 12 ያለው ኃይለ ቃል እንዲህ ይላል ፈሪሳውያንም ሊፈትኑት ወደ እርሱ መጥተው በማናቸውም በበደለችው ሁሉ ሚስቱን ሊፈታ ለሰው ይገባልን አሉት እርሱም መልሶ እንዲህ አላቸው አላነበባችሁምን በመጀመሪያ የፈጠራቸው እርሱ ወንድና ሴት አደረጋቸው። እንዲህም አለ ስለዚህ ሰው አባቱን እና እናቱን ትቶ ሚስቱን ይከተላል፤ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም፣ አንድ አካል ናቸው እንጂ እግዚአብሔርም አንድ ያደረገውን ሰው አይለይ። እነርሱም እንኪያ የፍቺዋን ደብዳቤ ሰጥተው እንዲፈቷት ሙሴ ለምን አዘዘ አሉት። እርሱም አላቸው ሙሴስ ስለ ልባችሁ ክፋት ሚስቶቻችሁን እንድትፈቱ ፈቀደላችሁ፣ ቀድሞ ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም ያገባ ያመነዝራል። ደቀ መዛሙርቱም የባልና የሚስት ሥርዓት እንዲህ ከሆነስ መጋባት መልካም አይደለም አሉት እርሱም አላቸው ይህ ለተሰጠው ነው እንጂ ለሁሉ የሚቻል አይደለም ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ አምስት ከቁጥር ስምንት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እግዚአብሔር ምን ያህል እንደወደደን እነሆ እዩ። እኛ ኃጢአተኞች ስንሆን ክርስቶስ ስለእኛ ሞተ። እንግዲህ በደሙ ዛሬ ከጸደቅ ከሚመጣው መከራ በእርሱ እንድናለን። እኛ የእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅር ካለን ከታረቀን በኋላም በልጁ ሕይወት እንዴት የበለጠ ያድነን። በዚህ ብቻ አይደለም፤ በእርሱ ይቅርታውን ባገኘንበት በጌታችን በኢየሱስ ክርስቶስም በእግዚአብሔር ዘንድ እንመካለን እንጂ። ስለዚህም በአንድ ሰው በደል ምክንያት ኃጢአት ወደ ዓለም ገባች፤ ስለዚችም ኃጢአት ሞት ገባ። እንደዚሁም ሁሉ ኃጢአትን ስላደረጉ በሰው ሁሉ ላይ ሞት መጣ። ኦሪት እስከ መጣች ድረስ ኃጢአት ምን እንደሆነች ሳትታወቅ በዓለም ውስጥ ነበረች። ነገር ግን የኦሪት ሕግ ገና ስላልመጣ ኃጢአት ተብላ አትቆጠርም ነበር። ነገር ግን በአዳም ኃጢአት ምክንያት ከአዳም እስከ ሙሴ የበደሉትንም ያልበደሉትንም ሞት ገዛቸው፣ ሁሉ በአዳም አምሳል ተፈጥሯልና አዳምም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን የእግዚአብሔር ጸጋው በበደላችን መጠን የሆነብን አይደለም። በአንድ ሰው በደል ብዙዎች ከሞቱ እንግዲህ፣ በእግዚአብሔር ጸጋ በአንዱ ሰው በኢየሱስ ክርስቶስ ቤዛነት በሰጠን ሀብቱ ሕይወት በብዙዎች ላይ እንዴት እጅግ ይበዛ ይሆን? የእግዚአብሔር ጸጋው በአንዱ ሰው ኃጢአት መጠን የሆነብን አይደለም። የኃጢአት ፍርድ ከአንድ ሰው ወጥታ ሁሉ ከተቀጣባት ጸጋው ከበደላችን እንደምን ያነጻን ይሆን? የዘለዓለምስ ሕይወት እንዴት ይሰጠን ይሆን? የአንዱ ሰው ኃጢያት ሞትን ካነገሰችው በአንድ ሰው በደልም ሞት ከገዛን የአንዱ ሰው የኢየሱስ ክርስቶስ የጸጋው ብዛትና የጽድቁ ስጦታ እንዴት እጅግ ያጸድቀን ይሆን? የዘላለም ሕይወትንስ እንዴት ያበዛልን ይሆን? እንግዲህ በአንዱ ሰው በደል ዓለም ሁሉ እንደተፈረደበት እንዲሁ ደግሞ በአንዱ ሰው ጽድቅ ሰው ሁሉ ይጸድቃል። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንድ ሰው መታዘዝ ብዙዎች ጻድቃን ይሆናሉ። ኦሪትስ ኃጢአትን ታበዛት ዘንድ መጣች። ኃጢአትም ከበዛች ዘንድ የእግዚአብሔር ጸጋ በዛች። ኃጢአትም ሞትን እንዳነገሰችው እንዲሁ በጌታችን በኢየሱስ ክርስቶስ የእግዚአብሔር ጸጋ ጽድቅን ለዘለዓለም ሕይወት ታነግሰዋለች። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ ሁለት ከቁጥር ዘጠኝ እስከ ዐሥራ ሦስት ያለው ኃይለ ቃል እንዲህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የመንግሥትና የክህነት ወገን ቅዱስ ሕዝብ ለርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገኖቹ አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። የተወደዳችሁ ወንድሞቼ ሆይ ነፍስን ከሚዋጋ ከሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች ደካሞችም እንደ መሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካሙ ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል አካሄዳችሁ መልካም ይሁን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 26 ከቁጥር 12 እስከ 19 ያለው ኃይለ ቃል እንዲህ ይላል። ይህንም ለመፈጸም ከሊቃነ ካህናት ስልጣን ተቀብዬ ወደ ደማስቆ ከተማ ሄዱ ንጉሥ ሆይ እኩል ቀን በሆነ ጊዜ በመንገድ ስሄድ ከፀሐይ ይልቅ የሚበራ መብረቅ በእኔና ከእኔ ጋር የሄዱ በነበሩ ላይ ከሰማይ ሲያንጸባርቅ አየሁ። ሁላችንም በምድር ላይ በወደቅን ጊዜ በእብራይስጥ ቋንቋ ሳውል ሳውል ለምን ታሳድደኛለህ? በሾለ ብረት ላይ መርገጥ ለአንተ ይብስሃል የሚለኝን ቃል ሰማሁ። እኔም አቤቱ አንተ ማነህ አልሁ? ጌታም አለኝ እኔ አንተ የምታሳድደኝ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም፤ እኔን ባየህበትና ወደፊትም በምታይበት ነገር አገልጋይና ምስክር አድርጌ ልሾምህ ስለዚህ ተገልጬልሃለሁና እኔም ከሕዝቡና ወደ እነርሱ ከምልክህ ከአህዛብ አድንሃለሁ ይኸውም ዓይናቸውን ትከፍትላቸው ዘንድ ከጨለማም ወደ ብርሃን ሰይጣንን ከማምለክ ወደ እግዚአብሔር ተመልሳቸው ዘንድ ኃጢአታቸውም ይሰራይላቸው ዘንድ በስሜም በማመን ከቅዱሳን ጋር አንድነትን ያገኙ ዘንድ ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 24 ከቁጥር 7 እስከ ስምንት ኃጢአትየ ዘበንእስየ ወእበድየ ኢትስክር ሊተ ወበከመሳህልከ ተዘከረኒ በእንተ ምህረትከ እግዚኦ። የቅዱስ ዮሐንስ ወንጌል ምዕራፍ 19 ከቁጥር 31 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። አይሁድ ግን የመዘጋጀት ቀን ነበርና የዚያች ሰንበትም ቀን ታላቅ ናትና ሥጋቸው በሰንበት በመስቀል ላይ አይደር አሉ ጭን ጭናቸውንም ሰብረው ያወርዷቸው ዘንድ ጲላጦስን ለመኑት ጭፍሮችም መጥተው ከእርሱ ጋር የተሰቀሉትን የአንደኛውንና የሁለተኛውን ጭኖች ሰበሩ። ወደ ጌታችን ኢየሱስም ሄደው ፈጽሞ እንደ ሞተ ባዩ ጊዜ ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ የቀኝ ጎኑን በጦር ወጋው፤ ያን ጊዜም ከእርሱ ደምና ውኃ ወጣ። ያየውም መሰከረ፤ ምስክርነቱም እውነት ነው እርሱም እናንተ ልታምኑ እውነት እንደሚናገር ያውቃል። ይህ ሁሉ የሆነው ከእርሱ አጽሙን አትስበሩ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። ሌላውም መጽሐፍ ደግሞ የወጉትን ያዩታል ይላል። ከዚህም በኋላ አይሁድን ስለፈራ በስውር የጌታችን የኢየሱስ ደቀ መዝሙር የነበረው የአርማትያስ ሰው ዮሴፍ የጌታችን የኢየሱስን ሥጋ ይወስድ ዘንድ ጲላጦስን ለመነው። ጲላጦስም ፈቀደለት። እርሱም ሄዶ የጌታችን የኢየሱስን ሥጋ ወሰደ። ቀድሞ በሌሊት ወደ ጌታችን ኢየሱስ ሄዶ የነበረው ኒቆዲሞስም መጣ። ቀብተውም የሚቀብሩበትን መቶ ወቄት የከርቤና የሬት ቅልቅል ሽቶ አመጣ። እንደ አይሁድ አገናነዝ ሥርዓትም የጌታችን የኢየሱስን ሥጋ ወስደው ከሽቱ ጋር በበፍታ ገነዙት። በዚያም በተሰቀለበት ቦታ የአትክልት ስፍራ ነበር። በዚያ የአትክልት ስፍራ ውስጥም በውስጡ ሰው ያልተቀበረበት አዲስ መቃብር ነበር። ጌታችን ኢየሱስንም በዚያ ቀበሩት። ለአይሁድ የመሰናዳት ቀን ነበርና፣ መቃብሩም ለሰቀሉበት ቦታ ቅርብ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።